መገፋት አለመፈለግ ወይም ውድቅ መደረግ ያማል፣ የማይመች፣ የሚያሸማቀቅ ነው፣ እና ዋጋችሁ እንድትጠራጠሩ ሊያደርጋችሁ ይችላል። ነገር ግን መገፋት የታሪካችሁ መጨረሻ አይደለም፣ የለውጥ መነሻ ነጥብ ነው። በትክክለኛ ስልቶች ያንን ውድቅ መደረግ የራሳችሁን እንደገና ለመግለጽ፣ ታሪኩን እንደገና ለመቅረጽና እነሱን እንዴት እናንተ እንድትሄዱ እንደፈቀዱ በማሰብ ውስጥ እንኳን እንዲቀሩ ማድረግ ትችላላችሁ። ይህ ስለማታለል ሳይሆን የሰውን ባህሪ ስለመረዳትና ራስን ስለማሳደግ ነው። መገፋት እድል ነው፣ የመሻሻል ፍላጎትና አነሳሽ እንጂ የምትቀመጡበት እንቅፋት አይደለም። ይህንን ወደ አስር ሊተገበሩ የሚችሉ ደረጃዎች በመከፋፈል መገፋትና ውድቅ መደረግን የምታስተናግዱበትና የምትቆጣጠሩበትን መንገድ እስከ መጨረሻው ንለውጥ። አንደኛ ሁልጊዜ የሚገኝ መሆን አቁሙ። ሰዎች በቀላሉ ለማይገኘው ትልቁ ዋጋ ይሰጣሉ። የአንድ ሰውን ፍቃድ ለማግኘት ያለማቋረጥ ስትሞክሩ ድምቀታችሁን ታጣላችሁ። ርቀትን ፍጠሩ። ያለ እናንተ ህይወት ምን እንደሚመስል እንዲገነዘብ አድርጉ። እጥረት ፍላጎትን ያነሳሳል እና ሰዎች በቀላሉ ማግኘት የማይችሉትን ይሻሉ ማንም ሰው ሁልጊዜ ሊደርስበት ሊያገኘውና ሊይዘው የሚችለውን ነገር ዋጋ ይሰጠው አይደሰጥበት ሁልጊዜ መጀመሪያ ጽሁፍ መልእክት የምትልኩ የምትደውሉ ያለማቋረጥ የምትገኙ ከሆነ ቀላል አማራጭ እንደሆናችሁ መልእክት ያስተላልፋል በምትኩ በራሳችሁ ቅድም የምትሰጧቸው ነገሮች ላይ አተኩሩ እናንተም በሚያሟሉና በሚያስደስቱ እንቅስቃሴዎች ውስጥ ተሳተፉ የእናንተ መገኘት አለመኖሩ እንዲሰማችሁ አድርጉ ሁልጊዜ በማትገኙበት ጊዜ ሰዎች ዋጋችሁን እንደገና እንዲገመግሙና ከእንግዲህ የሌላቸውን እንዲያደንቁ ያስገድዳቸዋል። ይህ አእምሮ ጨዋታዎችን ስለመጫወት ሳይሆን ጊዜና ጉልበታችሁን መልሳችሁ ስለማግኘት ነው። ይሁን ጥሩ ቤት በመምራት ስትጠመዱ እነሱ ያስተውላሉ እና እናንተን በሚያገኙበት ጊዜ መገኘታችሁ የበለጠ ክብደት ያነሳል፣ ዘላቂ ስሜት ይፈጥራል። ከሌሎች በፊት ለራሳችሁ በቋሚነት መገኘት ኃይሉን ወደ እናንተ ሞገስ ለመገልበጥ ቁልፍ ነገር ነው። ሁለተኛ ያልተጠበቀ ወይም የማይገመት መሆኑ መገመት ጉጉትን እንገላል አንድ ሰው እንዴት ምላሽ እንደምትሰጡ ምን እንደምታደርጉ የሚያውቁ ከሆነ በዚህ ውስጥ ምንም ስውር ነገር የለ ሰዎች አዲስ ነገርና ደስታን ይፈልጋሉ። አለመፈለግን ወይም ውድቅ መደረግን ወደ መማራች ለመለወጥ በመስተጋብራችሁ ውስጥ አለመገመትን ማስተዋወቅና እንዲገምቱ ማድረግ አለባችሁ። ቀጣዩ እርምጃው የማይገመት ከሆነ ሰው የበለጠ በጣም የሚስብና የሚይዝ ነገር የለ አንድ ቀን አዘኔታና ሞቅ ያለ ስሜትን አሳዩ፣ በቀጣይ ሀሳባቸውን ፍትን ወይም በተለየ ሀሳብና ስቴት አስደንቋቸው። ይህ ስሜታዊ ልዩነት ሰዎች እንዲሳተፉ ያደርጋቸዋል እና ስለ እውነተኛ ተፈጥሯችሁ ለማወቅ እንዲጓጉ ያደርጋቸዋል። በግልጽነትና በጉጉት መካከል ያለው ሚዛን ወሳኝ ነው። ከሁለቱም አንዱ በጣም መብዛቱ አሰልቺ ወይም አድካሚ ያደርጋቸዋል። በአንድ አቅጣጫ ላይ ብቻ መሆን አቁሙ። ከመጠን በላይ ተስማሚ ከነበራችሁ መሰረት ይዛችሁ መቆም ጀምሩ። ሩቅና ብዙም የማትቀራረቡ ከነበራችሁ በግንኙነት ውስጥ ጊዜና ትኩረት መስጠት ጀምሩ። የበለጠ ተገማች ባልሆናችሁ ቁጥር የበለጠ ገጾቻችሁን መግለጥ ይፈልጋሉ። መጓጓት መጠመድን ይገነባል፣ ምክንያቱም በቀጣይ ምን እንደሚሆን ያለማቋረጥ እንዲያስብ ያደርጋቸዋል። ሶስተኛ ህይወታችሁን ልዩ አድርጉት በጣም ማራኪ ሰዎች በራስ መተማመንና ብቁነትን ያንጸባርቃሉ ፍጹም መሆን ያስፈልጋችሁም ነገር ግን ለእናንተ ትርጉም ባላቸውና አስፈላጊ በሆኑ ቦታዎች ላይ የላቀ መሆን ያስፈልጋቸዋል ስኬት መግነጢሳዊ ወይም ሳቢ ነው እና ልታደርጉ ከምትችሉት ማንኛውም ንግግር ወይም ክርክር የበለጠ ጮክ ብሎ ይናገራል ልዩ መሆን ሌሎችን ስለማስደነቅ ሳይሆን ከአቅምና ከችሎታችሁ ጋር ተስማምቶ ስለምንሆን የሥራ የሙያ መስመራችሁን ተቆጣጠሩ ፍላጎትና የትርፍ ጊዜ ማሳለፊያችሁን በጋለ ስሜት ተከተሉ ወይም ምርጡን የህይወታችሁን ቅርጽ አግኙ ሰዎች በተፈጥሮ ወደ በለጸጉት ይሳባሉ። አንድ ሰው ውድቅ ሲያደርጋችሁ የዚህ ምክንያት ብዙውን ጊዜ የምታነሳሱ ወይም ልዩ ስሜት የምትፈጥሩ አድርጎ ስላልተመለከታችሁ ነው። ችላ ሊሉት የማይችሉትን አሳማኝ ሰው በመሆን አመለካከታቸውን ለውጡት። ለምሳሌ ዋጋ ስለምትሰጡት፣ ስለምታደንቁት ወይም ስለምታከብሩት ሰው አስቡ። የእነርሱ ትኩረትና ስኬቶች እነሱን መቋቋም የማይቻሉ ያደርጋቸዋል። በጣም ስኬታማ መሆን አያስፈልጋችሁም፣ ነገር ግን መከባበርና አድናቆትን የሚያዝ ህይወት መገንባት አለባችሁ። እድገት ውድቅነትን ወደ አድናቆት ይለውጣል። የራሳችሁን ስኬት ገንቡ እና አመለካከታቸውን ዋጋ የሌለው አድርጉት። አራተኛ ስለ ራሳችሁ ሁሉንም ነገር አትግለጹ። ሚስጥራዊነት ትልቅ ኃይል ነው። ሰዎች ግልጽ መጨረሻ ካላቸው ይልቅ ያልተጠናቀቁ ታሪኮችን እጅግ በላቀ መልኩ ያስታውሳሉ። ከመጠን በላይ ማጋራት እናንተን የማወቅና የማግኘት እድል ይነፍጋቸዋል። ሚስጥራዊነት የበለጠ ሰዎች እንዲፈልጉ በማድረግ ወደ እናንተ ይሰባቸዋል። ሁሉንም ነገር ፊት ለፊት አውጥቶ ማጋራት እናንተን ተገማች ያደርጋቸዋል እና ፍላጎታቸውን ይቀንሳል። በምትኩ ጥያቄ እንዲጠይቁ ፍቀዱላቸው። ስለ ወይም ፍላጎታችሁ ብዙ ሳታጋሩ ፍንጮችን ስጧቸው። በጥሩ ቢሆን አስደሳች ነገር እንዳላችሁ ነገር ግን በኋላ እንደምትነግሯቸው ነገሯቸው። ይሄ ማው ጉጉት ያሳደርባቸዋል እና ስለ እናንተ የበለጠ ለመውጡ ኢንቨስት ያደርጋሉ። ጉጉት የማይታወቅ ከሆነ ቦታ ወይም ከአለማወቅ ይመጣል። ይህም ሰዎች ለእናንተ ትኩረት ጠንክረው እንዲሰሩ ያደርጋቸዋል። በጣም መርጠገኙ ቀስ በቀስ ያድጋሉ። የእናንተን ታሪክ ገጽ በገጽ አጋሩ። ለነሰባወቁ ቁጥር ብዙ ማወቅ ይፈልጋሉ። ይህ ማለት ግን የማይጨበጥ መሆን አይደለም። ይሄ በቀጣይ ስለሚመጣው ነገር እንዲጓጉ የምትገለጡበትን ሂደት መቆጣጠር ነው። ክፍት መጽሐፍ መሆን የሚሰራው ምዕራፎቹ በጊዜ ልት መመርመር ሲገባቸው ብቻ ነው። አምስተኛ ኃይላችሁን በብላሽ አትጠቀሙ። አለመፈለግ ወይም ውድቅ መደረግ ብዙም ጊዜ ከመጠን በላይ እንድናወጣ፣ እንድንከፍል ይፈታተነናል። ዋጋችንን ለማረጋገጥ ጊዜና ጉልበታችንን እናፈሳለን። ነገር ግን ይሄ እናንተ እንድትባክኑና እነሱ ውሳኔያቸው እንዳጠናክሩ ብቻ ያደርጋል። ጥረታችሁ የእውነት ዋጋ በሚሰጣቸው ቦታዎች ላይ አውሉ። የሚያጠፋችሁን ሰው ማሳደድ ለራሳችሁ ያላችሁን ክብር ለማጣት ፈጣኑ መንገድ ነው። ለአንድ ሰው ዋጋችሁን ለማሳመን መጣር የለባችሁም። በራሳችሁ እድገት ላይ ስሩ፣ ችሎታችሁን ገንቡ፣ ግላዊ ገባችሁን አሳቁ እና ራሳችሁን የእውነት በሚያደንቋችሁና ዋጋ በሚሰጧችሁ ሰዎች ክብሩ በራሳችሁ ስታድጉ፣ ስልጣኑ ይለወጣል። ከአም በኋላ ማረጋገጫ እያሳደዳችሁ አይደለም፣ በተፈጥሮ ክብር እያገኛችሁ ነው። ኃይላችሁ ውስን ነው። አቅማችሁን የማያስተውልን ሰው ለማሳደድ ሳይሆን እናንተን የሚያነሳሳዩት ለመፍጠር ተጠቀሙበት። የእናንተን ለውጥ ሲመለከቱ አመለካከታቸው በተፈጥሮ ይለወጣል እና እናንተ ምንም የሚቆጫችሁ ነገር አይኖርም። ጊዜና ጉልበታችሁ በጣም ጠቃሚ ሀብቶች ናቸው። በተገቢው መንገድ ያዟቸው፣ በአግባቡ ተጠቀሙባቸው። ስድስተኛ እናንተን እንዲናፍቁ ተዋቸው። ያለማቋረጥ በምትገኙበት ጊዜ ከበስተጀርባ የመቀላቀልና የመጥፋት አደጋ ሊያጋጥማቸው ይችላል። እናንተን የሚናፍቁበት ቦታ ለመፍጠር ራቁ። የሚፈልገውን ውጤት ለማግኘት አለመኖራችሁ የታሰበበትና ስልታዊ መሆን አለበት። ሰዎች ያለሱ ፈጽሞ መኖር የማይገባቸውን ማድነቅ አይችሉም። እነሱን ለመቅጣት አትጥፉ፣ በራሳችሁ ላይ ለመስራት ጥፉ። በጥንካሬና በራስ በመተማመን ስትመለሱ በአዲስ አይኖች ይመለከታችኋል። ውድቅ ያደረጉት ሰው አሁን ጠፍቷል። አሁን የሚስብና የሚፈልገው ነው ባገኙት ሰው ተተክቷል። ያ ንጽጽር ሁሉንም ነገር እንደገና እንዲያጤኑ የሚያደርጋቸው ነው። አለመኖር ዋጋን ያጎላል። አንድን ስዕል እንደሚያውስም ፍሬም አድርጋችሁ ያስቡት። ሁልጊዜ በማትገኙበት ጊዜ መገኘታችሁ በቀላሉ የሚገኝ ሳይሆን ስጦታ ይሆናል። አለመኖራችሁ ስለ እናንተ ያላችሁን ግንዛቤ እንዲቀይር አድርጉ። ቦታ ግልጽነትን ይፈጥራል እና ግልጽነት ናፍቆትን ይፈጥራል። ሰባተኛ ስለ እናንተ ያላቸውን ያላችሁን ግንዛቤ እንደገና ጻፉ። አለመፈለግ የሚከሰተው ሰዎች ስለ እናንተ ለምን እንደማትመጥኑ ታሪኮችን ስለሚፈጥሩ ነው። ስሜታቸውን ለመቀየር ታሪኩን መለወጥ ያስፈልጋቸዋል። ይህ ስለ መከራከር ወይም ስለ መማጸን አይደለም። ይህ አዲሱን ጎናችሁን በድርጊት ስለማሳየት ነው። ቃላቶች ተንሳፋፊ ናቸው፣ ነገር ግን ድርጊቶች የማይካዱ ናቸው። እናንተን በጣም ጥገኛ እንደሆናችሁ ካሰቡ ነፃነትና ራሳችሁን መቻላችሁን አሳዩ። ተነሳሽነት እንደሌለው እና እንደማይመጠር ከተመለከቷችሁ ትርጉም ያለው ነገር አሰቡ። ድርጊቶች ከቃላት በላይ አሳማኝ ናቸው። እድገታችሁ በራሱ እንዲናገርና ግምታቸውን እንደገና እንዲገመግሙ ያስገድዳቸው። የእናንተ ምርጡ ስሪት ወይም ማንነት ችላ ሊባል አይችልም። አንድ ሰው እናንተን ያልጠበቀውን ደረጃ ሲመለከት ግምቱን እንደገና እንዲያጤን ያስገድደዋል። ሀሳባቸውን ለመለወጥ በጣም ጥሩ መንገድ ራሳችሁን መለወጥ ነው፣ ለእነሱ ሳይሆን ለራሳችሁ። የእነሱ ምላሽ ምንም ይሁን ምን ራስን ማሻሻል ሁሌ ማሸናፊ ስልት ነው። ስምንተኛ የጥሩ ስሜቶች ምንጩ ነው። ሰዎች ጥሩ ስሜት እንዲሰማቸው ወደሚያደርጓቸው የሚያደርጓቸው ይሳባሉ። ግን ይሄ ስለ ቋሚ መዝናናት ሳይሆን ጎልቶ የሚወጡ የደስታን የመነሳሳት ወይም የግንኙነት አፍታዎችን ስለመፍጠር ነው። ግንኙነቶች የግንኙነቶች በጋራ አዎንታዊ ልማዶች ላይ የተገነቡ ናቸው። በጥልቅ በማዳመጥ እውነተኛ ፍላጎትን በማሳየትና አዎንታዊ ትውስታዎችን የሚፈጥሩ ልማዶችን በማካፈል ያተኩሩ። አንድ ሰው እናንተን ከደስታ ወይም ከመነሳሳት ጋር ሲያገናኛችሁ ሳያውቁት ከእናንተ ጋር የበለጠ ጊዜ ማግኘት ይፈልጋሉ። ይህ ስሜት የግንኙነት ትልቅ ለውጥ የሚፈጥር ነው። ከውጫዊ መሳሳብና መማራክ በላይ ሆነ ትስስርን ይፈጥራል። ማስገደድ አያስፈልጋችሁ። አሳቢና የሚገኝ ሆነ። ትናንሽ የአሳቢነት ማሳያዎች ወይም ትርጉም ያላቸው ንግግሮች ዘላቂ ስሜት ሊፈጥሩ ይችላሉ። ለስሜቴ አለማችሁ ዋጋ የሚጨምር ሰው ሁኑ። አዎንታዊ ማጠናከሪያ ጠንካራ ግንኙነቶችን ለመገንባት ቀላል ግን ኃይለኛ መሳሪያ ነው። ዘጠነኛ ስለ እነሱ ማረጋገጫ መጨነቅ አቁሙ ዋጋውን ከሚያውቅ ሰው የበለጠ የሚስብ ነገር የለም። ይሁን ተርሚ ፍቃድን መፈለግ ስታቆሙ የኃይሉን አቅጣጫ ትለውጣላችሁ። ተስፋ የመቁረጥ እርምጃ ወይም ልምምጥ ይገፋል፣ በራስ መተማመን ይስባል። ምክንያቱም በራስ እርግጠኛነትን ያሳያል። የእነሱን ማረጋገጫ መፈለግ በእነሱ ፍቃድ ላይ ብቻ ነው የሚጠላችሁ። እራሳችሁ ኑሩ፣ ምኞታችሁን ተከተሉ፣ ግባችሁን አስቀምጡ እና ነፃነታችሁን ተላበሱ። ያለነሱ ማረጋገጫ የእውነት ሙሉ ስትሆኑ በደንብ ያስተውላሉ። ግዴ የለሽነት ወይም ለእነሱ ግድ አለመስጠት ለሚያስደንቅ ሁኔታ ኃይለኛ ሊሆን ይችላል። በአስደናቂ መንገድ አመለካከታቸውን ይለውጣል። በራስ መተማመን ሌሎች የእናንተን ዋጋ እንዲያስተውል ያነሳሳል። በራስ መተማመን ትቢት አይደለም፣ ጸጥ ያለ እርግጠኛነት ነው። ከእነሱ ጋር የመሆን ያለ እነሱ በቂ እንደሆናችሁ ማወቅ ነው። ይህ አስተሳሰብ በጣም ሳቢ ነው እና ውድቅ በመደረግ ፊት የማይናወጥ በራስ መተማመንን ይገነባል። እነሱን ያነሰ በፈለጋችሁ ቁጥር የበለጠ ወደ እናንተ የሚሳብ ይሆናሉ። አስረኛ ሁሉም ሰው እናንተን ሊፈልግ አይችልም እና ያ ምንም ማለት አይደለም። እናንተን ውድቅ ያደረገ ሁሉ ሀሳቡን ሊለውጥ አይችልም እና ያ ምንም ማለት አይደለም። የእናንተ ዋጋ በእነሱ አመለካከት አይወሰኑ። በምትኩ ውድቅ ማድረጋቸው የእነሱ ጊሳራ እስከሆን ድረስ በጣም አርኪና አስደናቂ ህይወትን በመገንባት ላይ ያተኩሩ። ዋናው ነገር ዋጋችሁን ማወቃችሁ ነው። ትክክለኞቹ ሰዎች ዋጋችሁን ያስተውላሉ። የተሳሳቱትን ልቀቋቸው። የሁሉም ሲሆን አያስፈልጋችሁም። የራሳችሁ ብቻ ነው የሚያስፈልጋችሁ። አለመፈለግ ውድቀት አይደለም አቅጣጫ መቀየሪያ ነው። በሌላ መንገድ የማደግና የመሻሻል እድል ነው። እያንዳንዱን ውድቅ መደረግ ራሳችሁን ለማሻሻል እና በቂ መሆናችሁን ለማንም ሳይሆን ለራሳችሁን ለማረጋገጥ እንደ ማቀጣጠያ ተጠቀሙበት። አለመፈለግን የማይረሳ ለመሆን ተጠቀሙበት። እነሱ ተመለሱም አልተመለሱም ቀድሞውንም የራሳችሁ ምርጥ ደረጃና ማንነት በመሆን አሸንፋችኋል። ጥንካሬ የሚመጣው ከማንም ማረጋገጫ ሳይሆን ከውስጥ ነው። አለመቀበል የመጨረሻ አይደለም፣ የእድገት ለውጣ ምንጭ ነው። ራሳችሁን ቀስ በቀስ ለማሳደግ እና ክብር የሚያዝዩት ለመፍጠር ተጠቀሙበት። ኃይሉ በእጃችሁ ውስጥ ነው። ይህንን ቪዲዮ ለሚያስፈልገው ሰው አካፍሉ እና ውድቅ መደረግ የበለጠ የሚያጠነከረን ብቻ የሚሆንበትን ወደፊት መገንባትን እንቀጥል። ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሆኑ። ሀሳብና ስቴታችሁን በኮመንት ገለጹልን። ስለተከታተላችሁን ያመሰግናሉ። ሰላም ቆዩልን።